ምን እያደረግሽ ነው? ወይ ወንድሜ፣ በጣም ይቅርታ። አትረጋጊ። የምንድ አምላኬ፣ ምንድን ነው ያደረግድንባች? የዕቃ አጣቢ ስለሆነ ቆሻሻ ነው። ልብስህን ቀይረው። መጀመሪያ ነበርሽ። እሱማ ስል ልብስህን ምን አይነቷ ደንባራ ነሽ? መናገር ትንሽ መረጋጋት አይመጣባት። ልጅ እኮ ቅድም በጣም ተናዶብኛል። አሁን ደግሞ ገብቼ የባሰላን አድደው። አይ ቢናደድ ይሻላል እንጂ ሸሚዙ ተቀብ ይማጠባለ ምን ፈለግሽ የኔ ወንድም በጣም ይቅርታ ቅድም እኮ ከቀልቤ ስላልነበርኩ እኮ ነው የደፋሁት ይህ እኮ ምክንያት ሊሆን አይችልም ስራ ሽረ ጋብሬ ስር ይዤ የኔ ወንድም በጣም ይቅርታ አድርግልኝ ይህንን ቀሚሱን ስለማጠብ አንደላይ ልጠብልህ ሸሚዝን ስጠኝ አልፈልግም ይቅርብኝሽ እኔ እንደስ እንዲለኝ እባክህ አልፈልግም አልኩሽ እኮ ለምንድን ነው ማይገባሽ አልፈልግም በቃ ቆይ ጥፋቴን እንዳርም ለምንድን ነው እድሉን የማትሰጠኝ የኔ ወንድም ሸሚዝን ስጠኝና ልጠብልህ ምን አይነት ምን ችግር ያለች ግጠመች ነ ይው ምን ያንተባትብሻል? አትናገሪም እንዴ? አይ ምንም። ቅድም እኮ ይኸው ሰጠውሻል። በቃ ደስ ይበልሽ። ጠቢው እንደነበረ አድርጊ ጥቤ መልስላለው። እ ቆይ ሮቢ፣ የምን ሸሚዝ ነው? ምንድን ነው አልገባኝም። ለምዴ የተናደድከው? ምንም አልሆንኩም አልተናደድኩም እንዴ? እንደዚህ በንዴት የምትይዘው የምትጨብጠው? አተ ምንም አልኩም ትለኛለ እንዴ? እኔ ነኝ ቅድም ሳላስበው ከውጭ ሲገባ እጣቢ ውሃ ደፋውበት። ወይኔ ጉዴ! ጉዳይ እጣቢ ውሃ? አንቺ ምን አይነት ደንባራልሽ ነሽ ግን? ምን ይሻልሻል? በቃ እኔ ደክሞኛል። ለማንኛውም ማረፍ ፈልጋለሁ። እንዴ ቆዩቢ ማናከርኩን የመጣሁት ነገ መሆን አይችልም። አይ አይችልም። ቆይ እችልም። ማተባ እንዴት አድርጌ ዋጋው እንደምሰጣት እኔ አውቃለሁ።

ጉድ ጉድ ጉድ! አረ ጉድ ነው! ምን ሆነሻል? ይኸው እስቲ። እኔ ምን አውቃለሁ? የፈጣሪ ያለ ምንድን ነው? ዛሬም ጫት ማና መጣው? ከየት መጣ? ቆይ ይሄ ነገር፣ እኔ ምን አውቃለሁ? ቆይ፣ እዚህ ቤት የሚቀምሰው የለ። ማነው ነው እንደዚህ ሊያደርግ የሚችለው? ደሞ ሸሚዜህ የሚ እሱ አይደለም እንደ እኔ ግራ ይገባኝ። ወንድሜ ፍሬ አምናናለች። ስለዚህ በዚህ አጋጣሚ መጠቀም አለብን። እንዴት አድርገን ነው የምንጠቀመው? ስለ ቤተሰብ ጣጣ ያወራነው ነገር አለ አይደል? በቃ በዚህ አጋጣሚ እንጠቀምባታ። እሺ፣ ከዛስ? ፍሬ ልታይ ከምትችልበት ቦታ ጫትና የሆነ የሆነ ልብስ እናስቀምጥላታለን። አሁን ገባኝ። ምንድን ነው ገባት? አደለ የህይወት ነው እንዴ ህይወት? ደግሞ ጫት እና ያንተ ሸሚዝ ምን ያደርግላታል? ይሄ የዋህነት ሽን ስንት ጊዜ ነው ስለምን የዋህነት ነው የምታወራው? አታስተውሽም እንዴ አንዴ ማርቲ የነገረችሽን ነገር ይሄ መንፈስ፣ የቤት ጣጣ ምናምን እያለች አ እሱ ታዲያ ከዚህ ጋር ምን እንዳደረገው ምን አገናኘው? በደንብ ያገናኘው። በደንብ እኮ ምን በደንብ ያገናኘው? በደንብ መንፈስ ጫት ያስቅማል። ሲጋራ ያስጨሳል። ያው እንዳየሹው ደግሞ ሴቷን የወንድ ልብስ ያስለብሳል፣ ወንዱን ደግሞ የሴት ልብስ ያስለብሳል። አፋር ልብላ የእኔ እናት፣ አሁን በደንብ አድርገች ስሚ። ይሄ ነገር በትዳራችን እና በአንድ ልጃችን ከመምጣቱ በፊት ካልቼ ልብ አስፈልጋል። ካልሆነ ግን ካልሆነ ምን ካልሆነማ በገዛ ቤቴ የመንፈስ መጫወቻ ሆኜ ትዳሬ ከምበትን በክብር እንለያያለን። እኔም አንድ ልጄ ልጄ ከዚህ ቤት ውልቅ እላለሁ። አንቺም ከፈለግሽው ሰው ጋር አብረሽ መኖር ትችያለሽ። ጨርሻለሁ።

ከዚህ በኋላ አፕሽን ባፈችሽ። ምንድን ነው እህቴ? ፈዘሽ ቀረሽ እኮ። አልገባኝ። አይ እንዲሁ ነው ሮቤል እንደሆነ በሄደበት ሴት አያጣም። ይህንንም ማሳጠብ አይከብደውም ብዬ ነው። ይሆናል። ግን ደግሞ ይህንን እኔ ስላቆሸሽኩበት ልጠብለት ብዬ ነው ይኸውልሽ በት እኔ ለአንቺ አንድ ነገር ልንገርሽ። ምንድን ነው? ይኸውልሽ ብቻሽን ሮቤል ቤት እየተንጠለጠለች መሄዱን ብታቆሚ ይሻልሻል። እኔ እኮ አሁንም ቢሆን የሄድኩት ሸሚዙን ስለቆሸሽኩበት ተቀብዬ ልጠብለት ብዬ ነው እንጂ ለሌላ ነገር እኮ አይደለም። ቢሆንም መጠንቀቁ ይሻላል። እኔ ሮቤል እናውቀዋለን ለብሶ እንደሚሄዱ አይደለም። አንድ ነገር ሊያደርግሽ ይችላል። በስመ አብ ቦልድ እንግዲህ ያለውን ነገር ተናግር ያለው ጆሮ ያለው ይስማ።

ተይው እማዬ፣ እኔ እንደተናደድኩኝ ይልቅር አንቺ አትናደጅ። ተናገሪ ያልኩሽ እኮ አንቺ ልጅ አትናገሪም። ይኸውልሽ እማዬ፣ ህይወት የአዲሱን ተከራይ ልብስ ካላጠብኩ ሞቼ ይገኛሉ ብላ እያጠበችልሽ ነው። ምን አሁ እማዬ፣ እኔ እንደ ህጥ ጠጋ ብዬ ልመክራት ስጠጋት የባጤ ቆጡን ስቀባጠር ምን አገባይም ብዬ ትቻት መጣ። እንዴት ነው እንደዚህ የምታደርገው እች ልጅ አሁን? እሱ አለቃት እማዬ። እሱ ይገርምሻል፣ ከልጁ በርሌ እኮ አጠፋም። እሱ እኮ ታጋሽ ስለሆነ እንጂ ሌላ ሰው ለ የሆነ ነገር አድርጎልሽ ይሄንንማ በፍጹም ዝም አላትም። የሆነ ነገር አደርጋለሁ። አዎ እማዬ፣ ዝም ማለትማ ራስን ማስናቅ ነው። እኔ እንደዛ ነው የምረዳው። እኔ አውቃለሁ የማደርገውን። ደህና ዋልሽ ህይወት? እግዚአብሔር ይመስገን። እንዴት ዋልሽ ፍርዬ? አለሁ፣ እግዚአብሔር ይመስገን። አንቺ እንዴት ነሽ? አሁን እኮ በር ተንኳኳና ስከፍት ጊዜ ሳላስበው ቆሻሻው ደፋሁበት አዲስ ተከራያችን ላይ። ህይወት፣ እኔ ውሸት አልወድም። ውሸት እንዴት እንደምጠላ መቼም ታውቂያለሽ አይደል? አሁ በደንብ እጅ ፍርዬ፣ ውሸት እንደምጣ ያውቃለሁ። ለምንድን ነው የእሱን ልብስ የምታጥቢለት? ገንዘብ አስፈልጎሽ ነው? አረ በስመ አብ ወልድ ወመንፈስ ቅዱስ፣ እህትዬ፣ ምን ሆነሽ ነው? እኔ ለአንድ ቲሸርት እንዴት ነው የማስከፍለው? እሱስ እብድ ነው እንዴ? ለአንድ ቲሸርት የሚከፍለኝ ባስከፍለው እንኳን ብዙ ልብስ አይሆንም። ይቅርታ ይኔ ልጅ በሌላ ጉዳይ በጣም ተወጥሬ ስለነበረ ነው። አረ መንገዱኝ እህትዬ ችግር የለውም። እሺ አሁን የምሄድበት አለ፣ ደረስ ብዬ ልምጣ። እሺ ጥላይሽ ላይ አስነጠስኩብሽ አይደል ጉንፋን እኮ አሞኝ ነው ወይኔ የምን ጉንፋን ቅድም ህይወት የደፋችብኝ ቆሻሻ ነው እንደዚህ ያደረገ እና በጣም አሞኛል ከቻልሽ ትሄጂ እና እንደዚያም ብቻዋን ነው የምትሆነው ቆየሁ ነገር ቢያስፈልግህ ስላሰብሽልኝ በጣም አመሰግናለሁ ግን እኔ ምንም አልሆንም እሺ አይ እንዴት እንደዚህ ይሆናል እንደዚህ ሆነማ ዝም አልልም ወይኔ አብሬ ካድራለሁ አይ ሰላሰብ ሽልኝ፣ በጣም እንደ እንደሱ ግን አይሆንም። አንቺ እዚህ ማደራች በድጋሚ ባክሽ ጂ ምን ነው ሮቢ፣ ከኔ ጋር ማደር ትፈራለህ? ራሄል ቆይ አልገባኝም። ምን ለማድረግ እየሞከርሽ ነው? ይህን ያህል ነው የምታከብረኝ? ሮቢ፣ ምን ለማለት እንደፈለግሽ አልገባኝም። ራል፣ ሁሉንም ነገር አውቃለሁ። መናገር ፈርተ አልመጥናትን ብለህ እንደሆነ እንደዚህ ያረቀው አውቃለሁ። አንቺ አምሻለን፣ ምንድን ነው የምታወሪ? እኔ ከንተ ፍቅር ይዞኛል። ራሔል ዳየሽኝ፣ አሁን አሞኛል አይደል? ማረፍ ፈልጋለሁ እባክሽ ከክፍሌ ውጭ። አንተ ቆይ ይሄ ምንድን ነው? ባለፈው መቃብ ለቅጫት ሰጠኸኝ፣ አሁን ደግሞ ይሄ። ስለምንድን ነው የምታወሪው? ህይወቱ በሰላም ነው ቆይ ምንድን ነው? ሮቤል ዝም በል እሺ። አንቺ ደግሞ በዚህ ሰዓት እንደዚህ ለብሰሽ ምን ሰራ ያልሽ ሪች ሲጀመር፣ ስለምን እንደምታወሪ ምንም እየገባኝ አይደለም። ሲቀጥል ደግሞ የፈለግኩትን ነገር የማድረግ መብት አለኝ። እሺ ሰማኛለህ። ለአንተ አንድ ማስጠንቀቂያ ልነግርህ ነው እዚህ ድረስ የመጣሁት። ይሄ ትልቅ ሰው ቤት ነው፣ እንደፈለግህ ከምትሆንበት ቤት አይደለም። እንዴት ብትንቀን ነው ግን ጫት ዘክ የገባከው? የምን ጫት ነው? እናንተ ሰዎች ጤና የላችሁም። ይሄንን የለመድከውን ነገር እዛው አልባሌ ቦታ ሺ። ነይ ራሂል። ቆይ ዝቤት ጤነኛ የለም እንዴ? ጌታ አባቱ ሰራውለት እኮ ከዚህ በኋላ እንደዚህ አይነት ድፍረት አይለመደውም አንቺ ቆይ ለማድረግ ማድረግ እየሞከርሽ ነው ምን ነው ሪሽ ታቆጣሽ ያደረኩትን ነገር አልወደድሽውም እንዴ ቆይ አንቺ ማን ነው አባሽ ሊሆንሽ ነው ሮብሌ እንደዚያ የምትጮህበት ያደረገውን ነገር እያየሽ ደግሞ ይሄን መሰለ አንድ ፍሬ ልጅ በሱስ ተዘፍቆ እያየሽ አያሳዝንም ትሰሚኛለሽ ከዚህ በኋላ አርፈሽ ብትቀመጭሽ ያለሽ እንዴ ሪሽ አሁን ደሞ ምን አደረኩሽ እኔ ኮ ለሱ አስቤ ነው ለዚህ ዋጋ አትከፍያለሽ። እሺ? ህይወት አይደለም ከዚህ በኋላ ልትናገሪ ቀና ብለሽ ብታዪ ዋጋ አስከፍልሻለሁ። እሺ? እኔ እኮ እንደዚህ ያናድሻል ብዬ አላሰብኩ ነበር። በጣም ይቅርታ። እሺ፣ ከሚበርድሽ ደግሞ ይሄን ሹራብ ልበሽ። ነው ለእኔ ጃኬት የምታለብሽኝ? ኬዝ ነው የመጣሽው? ምንድን ነው ፍላጎትሽ? ለምንድን ነው የመጣሽበት ማቴጁ? አልገባኝም። ምኑ እማዬ? ጭራሽ መልሰሽ እኔኑ ትጠይቀኛለሽ? በዚህ በደረቅ ጨለማ ሽቶ ተቀብተሽ፣ እንደዚህ አይነት እርቃን የሆነ አለባበስ ለብሰሽ፣ እኔኑ መልሰሽ እየጠየቅሽ ነው። እማዬ እኔ እኮ እትዬ ራሔልን ከተኛችበት የቀሰቀስኳት ነ ለምን የውጭን በር አቆላለፍ ምንም ልለምዶ አልቻልኩኝም። ሪችን ከተኛችበት ቀሰቀስኳትና ዘግተ ነው እየተመለስን እኮ ነው ህይወት። ይሄ እኮ በጣም ቀላል ነው። ምኑ ነው ግራ የሚያጋባው? ያው ገጠር የኖረ ሰው እኮ አንዳንድ ነገሮችን መልመድ ይከብደዋል። ታውቂል በሉ አሁን መሽቷል፣ ግቡ። ቀድም ደግሞ ነግርሻለሁ ያልኩሽ ነገር ነገ ራሔል የምትማርበት ትምህርት ቤት ትምህርት መጀመር ትችያለሽ። እውነት የምርሽ ነው? አዎ ቅድም እዛ የሚሰራው ወዳጀን አግኝቸው ነገውኑ መጀመር ትችላለች። ሁሉን ነገር እናስተካክለዋለን ብሎኛል። እንደው ፍ የአንችን ሁለት አንዴት ከፍዬ እንደምጨርሰው አላውቅም። በሉ አሁን ግቡ፣ እናተኙ። ሌላውን ደግሞ ነገ እናውራለን። ላይ ቆይ እኔ የምለው እናትሽና ህይወት ለምንድን ነው ከኛ ጋር ቀርበው ማይበሉት ኪሽን ምግብ እየሰሩ ነው ለህይወት ምሳ ለህይወት ምሳ አባዬ አልሰማም እንዴ ህይወት እኮ እኛ ትምህርት ቤት ትምህርት ልጀምር ነው ራሄል ስለምን ትምህርት ነው የምታወሪው እንደገመትኩት አልሰማም አባዬ እማዬ እኛ ትምህርት ቤት አስመዝግባት ህይወት ደግሞ ትምህርት ልጀምር ይሄማ በፍጹም አይሆንም ቆይ እኔ የምለው አባዬ ልጅቷ ዝምድና ለእናንተ ነው አይደል እማዬ ለምድነው ይሄን ያለምታቀብጣት፣ አልበዛም? አልበዛ በዛ እንጂ በጣም በዛ። የኔ ልጅ በጣም አባዬ እኔ አንድ እውነት ልንገር፣ ግን እንዳትቀየመኝ። ምንድነው? እስኪ ንገሪኝ። እኔ ህይወቴን አልወደድኳትም። በዛ ላይ እዚህ አብራ እንድትቆይ አልፈልግም። ቶሎ የሆነ ነገር አድርግና ከዚህ ቤት እንድትወጣ አድርግ። አሁን ገና ጥሩ ጨዋታ መጣሽ። እኔም ቢሆን የዘመድ ልጅ መጓተት አልፈልግም። እናትሽም ቢሆን እሷ ላይ ምን እንዳየች አላውቅም፣ ውጭጭ ብላባታለች። እሱ እኮ ነው የሚያበሳጨው አባ በቃ ለማ እያስረዳትና ከዚህ ቤት በሆነ ነገር ትወጣ። አይ እንደሱ አይሆንም፣ የኔ ልጅ። የእናትሽን ጸባይ እያወቅሽ ይከፋታል። ባይሆን እኔ አንድ ሀሳብ አለኝ። ምንድን ነው? ይኸውልሽ ራሔል፣ በብልሃት እናትሽ ህይወትን እንድጠላ ማድረግና ህይወት ራሷ ምርር ብሏት ከዚህ ቤት እንድትወጣ ማድረግ ያለ አይመስልሽም? እሱም ጥሩ ሀሳብ ነው አባዬ። በጣም ጥሩ። ይህንንም ቤት ጋንም ስናደርግባት በራሷ ጊዜ ብልቅ ብላ ትሄዳለች። ምን አዳረቀ። እሱም ጥሩ ሀሳብ ነው አባዬ። ምንድነው፣ አባትና ልጅ እንደዚህ በፍቅር ክንፍ ያደረጋችሁ? እስኪ ንገሩኝ። እንዴት አደርሽ? እግዚአብሔር ይመስገን። እንዴት አደርግ? እኔ እኮ በእናት ለህይወት አንዳንድ ስራ ላግዛብዬ ወደ ጓዳ እኮ ገብቼ ነው። አይ ችግር የለው እናጨርሳችሁ። አዎ ጨርሰናል። ዛሬ ትምህርት ስለመጀመር እህትዬ አንዳንድ ነገሮችን እያገዘችኝ ነበር። ህይወት በይ አሁን ተዘጋጅና ቶሎ ከእህትሽ ጋር ወደ ትምህርት ቤት ትሄጃለሽ። አባቴን እንካዋ ጠጣ። አይዞክ ምን ሆንክ? ታድያ ቀስ በል እንጂ። በስመ አብ ወልድ እንፈስ ቅዱስ አባዬ ደህና ነህ አይደል? አዎ ደህና ነኝ የእኔ ልጅ፣ ምንም አልሆንኩም። አንቺ አትጨነቂ። ተመስገን ምንም አልሆንክም። በቃ እኔ ሰዓት እየደረሰብኝ ነው፣ ልሂድ። እኔም ጨርሻለሁ። በርጋ ጠብቅሻለሁ። ልጅ አይዞህ። ታዲያ ምን ሆነ ነው? ምንድን ነው ግን ይሄ ትንታ ተደጋገመ ታዲያ? ደህና ነኝ። እሺ አንተ ካልክ ግን፣ ይቅርታ፣ ትምህርት ረፍዶብኛል። ካላስቸገርኩሽ ታሳልፊኝ። እባክህ አንድ ደቂቃ ስጠኝ። አንድ ደቂቃ ምንድን ነው? ስለ ትናንትና ማታው በጣም ይቅርታ። እኔ ክፋት አስቤ አይደለም እንደዛ የተናገርኩት። እኔ አሰብኩት። አንቺ ያሰብሽው ምንም ይሁን ምን አያገባኝም። ከዚህ በኋላ ግን እንደዛ ክብሬ የሚነካ ንግግር እንዳትናገርኝ እሺ? እኔ እኮ ድንገት ደንግጠ ካቆም ክብዬ እኮ ነው። ሲጀመር ጫቱ ይን አይደለም። ይኸውልሽ ከመናገርሽ በፊት ሁለት ያስብሽ እሺ። በደንብ አስባለሁ ግን አንተ ባክህ ይቅርታ አድርግልኝ እሺ። ይቅር ብዬሻለሁ ሕይወት። እሺ አመሰግናለሁ። አንቺም እንደዚህ ታማሚ ስላደረግሽኝ አመሰግናለሁ። ቆይ ለምንድነው ዝም ብለህ ቆጣ ቆጣ የምትለው? እኔ እኮ አውቄ አይደለም በሽተኛ አደረኩ። አሁን ከቻልሽ ከመንገዴ ዞር ትያለሽ? ቤታችሁ በጣም ነው ደስ የሚለው። እውነት ወደድሽው? አዎ፣ በጣም ቆንጆ ትምህርት ቤት ነው። እሺ፣ ዋና አንቺ መውደድሽ ነው ቁም ነገሩ። ግን ቅድም የመጣንበት መንገድ አይደለም ይሄ። ነው ምን ነው አላስታውሹም እንዴ? አይ፣ አስታውሽዋ አለው፣ ግን ቅድም ከመጣ ነው መንገድ ጋር አልመሳሰላለኝ። ረስተሽው ይሆናል እንግዲህ። አዎ፣ ይሆናል ግን በጣም የራቅን መሰለኝ። አይዞሽ፣ አይርቅም፣ እየደረስን ነው። እሺ፣ ግን ግን ምን እኔ እንጃ። አትፍሪ፣ አይዞሽ

ሄሎ አባዬ። ሄሎ እኔ ልጅ አባዬ፣ አንድ በጣም ደስ የሚል ዜና ልነግርክ ነው። ምንድን ነው እሱ? አሁን ከህይወት ጋር ከትምህርት ቤት እየመጣን ነበር እና ህይወትን ራቅ ያለ ሰፈር ቦታ ውስጥ ጃ ትቻት እየመጣው ነው። ምን አሁ የማታውቀው ሰፈር ትቻት መጣው? ቆይ ቆይ ግን እንዴት መምጣቱ አይቀርም አለም። አይ አባዬ፣ እሱማ ቋሚ መፍትሄ ነው የሚሆነው። በቃ አሁን ተገላገል ተገላገልናት። ይኸውልሽ ራሄል፣ ይሄ ይሄኮ ቋሚ መፍትሄ አይሆንም። ለማንኛውም ለአንድ ቀን ቢሆን ተገላግለናታል። እንደውም ይኸውልሽ ጥሩ ሀሳብ መጣልኝ። ምንድን ነው ይኸውልሽ? ራሄል የጣልሻት ቦታ ሂጂና አክስትሽን ጠብቂያት። እኔ እደውልላታለሁ። እሷ ቀጥታ መታ ትወስዳታለች። እንደዛ አይሻልም? እርግጠኛን አባይ አክስቴ እንደሱ ብታደርግ የተሻለ የሚሆን ይመስላል። በደንብ እንጂ በደንብ እሺ። ለአክስቴ እደውልላታለሁ።